እንግዲህ ቤተሰቦች የሰው ጅቦቹ ባለቃ የነበረችው በቀደሞ ህይወቷ ዛሬ ላይ እንግዲህ ከጸበል መታ በዛ ጸበልም ደግሞ እግዚአብሔር ከብዙ ነገር ነፃ አውጥቷት ዛሬ ለብዙዎች ምስክርነት የሚሆን ህይወት ባለቤት የሆነችዋ ሴት እንግዲህ እንገናኝ ካለችም በኋላ ላገኛት በጥቻለሁ አሁን ያለውት ቤቷ ነው። የሚገርማቸው ነገር ከጸበል መታሷም ቤት ነው ያለችው። ስለ አጠቃላይ በጸበል ስለነበራት ቆይታ ጸበል ላይ ምን መንገድ ገጠማት የሚለውን ነገር አውራ ሃለሁ ነው ያለችኝ። ከዛም ባለፈ ደግሞ ቤተሰቦች፣ ተመልካቾች ሊሰሙት የሚገባቸው ሊጠነቀቋቸው የሚገቡ ነገሮች አሉና እነሱንም በአንተ ሚዲያ እንዲተላለፍልኝ ይፈልጋለሁ ስትል አውርታኛለች። እኔም እንግዲህ ያን እድል ስለሰጠችኝ ደስ ብሎኛል ይገኛል ያንንም ነግሬያታለሁኝ፣ ተመልካቾች ምክንያቱም ከዚህ ታሪክ ብዙ ነገር የሚማሩበት ብዙ ሀቅ የሚያገኙበት ብዙ እውነትም ደግሞ የሚገለጥላቸው ነገር ስለሚኖር ያንን ተንተርሼ መልካም እንደሆነ ነግሬያታለሁ። እንግዲህ ዛሬ ለሰላምታ ነው እያገኘኋት ያለው ወደ ቤቷ ምገባው። ዛሬ ለኢንተርቪ እንደማትችል ነግራኛለች፣ ለካሜራ ዝግጁ እንዳልሆነች ነግራኛለች። ቀጣይ ደግሞ ለካሜራ ዝግጁ ስትሆን ደግሞ ኢንተርቪ አደርጋታለሁ። ዛሬ ግን ለሰላምታ ነው የመጣሁትና እንግዲህ መልካም ሰላምታቸውንም ተመኙላት። ሰላም እንድትሆንም ጸልዩላት፣ በየሃይማኖታቸውም በየእምነታቸውም ጸልዩላት። ቪዲዮንም ስለምታይ ኮመንት ላይም ሀሳባቸውን አጋሩላት። ጥንካሬ ይሆናታል እና ብዙ ነገሮችን ስላሳለፈች እንግዲህ አብራችን ቆዩ። እኔ ሰላም ብያት ያለውን ነገር ስወጣ አወራቸዋለሁኝ። አብራችን ቆይ እንግዲህ ቤተሰቦች። ለአጠራሩ እንግዲህ ይቅርታ፣ በቀድሞ ሕይወቷ የሰው ጅቦቹ አለቃ የነበረችው ሴት ጋር አሁን ገብቼ እየወጣውን ያለውት እስቲ ያለውን ነገር አብረን እናያለን። ቀጣይ ልታገኘኝ እንደምትፈልግ ነግራኛለች። እሱን ተከትሎ ደግሞ ብዙ ነገሮችን እንደምታወራኝ ነው የነገረችኝ። ለጊዜው ግን ካሜራ ፊት መታየት ካሜራ ፊት መውጣቱን አትፈልገውም። ስለዚህ እስቲ ምን ትላለች የሚለውን ነገር ደግሞ እኔ ወደ እናንተ መታ በደንብ እስክታወራው ድረስ ጓጉቼ ነው የምጠብቀው። እኔ ግን አሁን ምንም የምናገረው ነገር የለም። ባይሆን ለነ ዘላለም ዘገየ ግን እንዲያወሩኝ እንዲያወሯት እንደምትፈልግ እንደነገረችኝ አጫዎቻቸው አለው እና እነሱ የምናገኝበትን መንገድ እናመቻቻለን። አዲስ ነገር ካለ ደግሞ ተመልሰን እንመጣለን። እንግዲህ አሁን ከዛ የወጣው ነው። አብራችን ቆዩ። ሰላም ሰላም ውድ ቤተሰቦች፣ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን፣ በያላችሁበት የዓለም ጫፍ ሁሉ ሰላምታ ድረሳችሁ ያልኩኝ እነሆ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ በርከት ላሉ ጊዜ ተጠፋፍተን ነበር ፕሮግራማችንን። ጀምረው ዛሬ እንድንተያይ፣ ዛሬ እንደዚህ ወደ እናንተ እንድንቀርብ የረዳኝን ፈጣሪን እግዚአብሔር እንድታመሰግን በመጠየቅ ነው ፕሮግራሜን መጀመር የምፈልገው። ሁላቸውም በየእምነታቸው ሁላቸውም በምታምኑት አምላክ እንግዲህ ዛሬ ላይ ያደረሰኝን ዛሬ ላይ ቆሜ ወደ እናንተ ፕሮግራሜ ብዙዎች አበቃለትም እያሉ በነበረበት ሰዓት ላይ እንግዲህ እግዚአብሔር ደግሞ ረድቶን ድጋሚ ለመምጣት ችለናል። ብዙ ችግሮች ቢኖሩ አሁንም ድረስ ችግሮች ቢኖሩ ማመስገን ይቀድማል። ዛሬ ላይ ስለቆምንበት ማመስገን ይቀድማል እና አመስግኑልኝ እግዚአብሔርን። በዛ ነው ፕሮግራሜን የምጀምረው። እንግዲህ ቤተሰቦች፣ እጅግ በጣም አፍቃችሁ ነበረ። አንድ ወር ሊሆነው ነው ቪዲዮ እንኳን ነው ለእናንተ ካደረስኩ ለመጨረሻ ጊዜ የተቀረጸው እና የተለቀቀው ቪዲዮ አንድ ወር ሆኖታል እና የተለያዩ ነገሮችን እንዳስተናገድኩ ታውቃላችሁ። በነዛ ውስጥ ነበር ስንጓዝ የነበረው። እነዛ ነገሮች ትንሽ ህይወታችንን ፈትኖት ነበር። ለመጨረሻ ጊዜ እንደውም መልካም ነገር ወደ ህይወታችን እየመጣ እንደሆነ የሚያሳይ ነገር ነግዳችሁ ነበር እና ከዛ በኋላ እንግዲህ ያንን እኛ ተስፋችን ያላይ በነበረበት ሁኔታ ውስጥ ነው ህጻን አስበው እነዚህ ጉዳዮች የገጠሙን ምንድን ናቸው የሚሉትን ደግሞ ዛሬ ለአውራችሁን የመጣሁት። ከዛም ባለፈ ደግሞ እንደዚሁ በዛ በመጨረሻው ቪዲዮ ላይ ያች የሰው ጅቦቹ አለቃ በቀድሞ ህይወቷ ወደ ሰው ጅብነት የምትቀየር ጅብ ጋላቢ ነበረች። ከዛም አልፎ ደግሞ የአጋንንቱ ዓለም እላይዋ ላይ ተቆጣጥሯት በርከት ያሉ ነገሮችን ያስፈጽማት ያሰራት የነበረች እህታችን ወደ ጸበል እንግዲህ መምጣቷን ነግራችሁ ነበረ። ማንም ተጽዕኖ ሳያደርግባት፣ ማንም ተጽዕኖ ሳይኖርባት ወደ ጸበል እንግዲህ የአጋንንት እኛ እነሱን ለማግኘት ብዙ ጥረን አልታወቃላችሁ፣ ግን መጨረሻ ላይ እዛ እየለፈለፈች መታ ነበር። ያንንም ደግሞ ወደ እናንተ ደስ ብሎ የመጠች ማድረሴን ታስታውሳላችሁ። እና ስለ ነሱን ጉዳይ ዛሬ ላውራችሁ የሚያስችሉ ነገሮችን ይዤ መጥቻለሁ። አዳዲስ ነገሮች አሉ። ያንን በተመለከተ የብዙዎቻችሁም ጭንቀት ስለነበረ ደግሞ መስማታቸው የተገባ እንደሆነ ስለማምንበት ነው ወደ እናንተ ይዤ መጣሁት። ይቺ ሴት ደግሞ አሁንም ይህን ዘላለም ዘገየን ስም አንስታ አንድ ጉዳይ እንድፈጽምላትም ጠይቃኛለች። ስለሱም ደግሞ በዝርዝር አውራችሁ ካለሁኝ እንዳልኳችሁ ስላገኘኋችሁ የሆነ እጅ ጋር ደስ ብሎኛል። አሁን ጊዜያዊ ከዚህ በኋላ የሚኖሩን ቪዲዮዎች በዚህ በጊዜ ቦታ ላይ ነው የምንቀርጸው። አንድ ወዳጃችን የተባበረን ይህንን ቦታ እንድንቀርጽ፣ እሱንም በእናንተ በተመልካቾች ስም ላመሰግነው ፈልጋለሁኝ። ምክንያቱም የደረሰብን ነገር ስራ መስራት ድማ ነገር ደረጃ ላይ ማድረስ ስለነበረ። እንግዲህ ለዩቱብ ቻናል ይም ደግሞ አዲስ የሆናችሁ ካላችሁ በዚህ አጋጣሚ ሰብስክራይብ አድርጉ። እንቤተሰብ ሆነን በርከት ያሉ ቁም ነገር ያዘሉ ጉዳዮችን የምታዩባቸው የምትማሩባቸው ዝግጅቶች የሚቀርብበት ቻናል ስለሆነ ይህንን ቤተሰብ ቤተኛ ሆኑት ሰብስክራይብ በማድረግ ደወል ምልክቱን መጫናችሁ ቤተኛ ያደርጋችኋል። ፕሮግራሞቻችንንም ፈታ ብላችሁ ቁም ነገር እየወሰዳችሁ የምታዩበትን መንገድን የሚያመቻችላችኋል እና ሰብስክራይብ ማድረጋችሁ አይዘንጋ። ወደ ዋናው ወደ ቁም ነገር ስገባ እንግዲህ ውድ ቤተሰቦች እንዳልኳችሁ በርከት ላለ ጊዜ ጠፍቼ ነበረ ይህ ደግሞ አንድ ጣፋ ያደረገ ጉዳይ እንደነገርኳችሁ ትንሽ ከኔ ጋር ስራዎቼ መንፈሳዊ ነክ ነገሮች ላይ ትኩረት አድርገው ነበረ ክትትሎቹ እንሰራቸው የነበሩት። እርግጥ ነው ለብዙዎችም ሰዎች የብዙ እህቶቻችንን እንባያብሱ የብዙ እናቶቻችንን ደስታ የመለሱ የብዙ አባቶቻችንን ተስፋ ያለመለሙ በርከታ ያሉ ፕሮግራሞችንም ሰርተናል። የብዙ ወጣት ወንድሞቻችን ነገሮቻቸውን ማመላከት የቻሉ ፕሮግራሞችን ሰርተናል። በቻልነው አቅም ሁሉ መርዳት የሚገቡንንም ስንረዳም ነበር። እግዚአብሔር ፈቅዶ ነው ያንን እንድንሰራ። እግዚአብሔር ስለፈቀደልን ያለ ስስት ነበር እናደርግ የነበረውን ስራ የነበረው። ሳንጎጥም ነበር እንሰራ የነበረው፣ ምክንያቱም እግዚአብሔር ይሄ ስራ በእኛ እንዲሰራ ፍቃዱን አድርጎ መሆኑን ስለምናምን ማለት ነው። በዚህ ምክንያት ከእንደዚሁ እዚህ ዓለም ላይ ካሉ ሰዎች ጋር ግጭት ውስጥ መግባት ይችለን ነበር፣ ገብተን ነበረ። ከጠንቋይ እሸቴ ጀምሮ ታስታውሳላችሁ፣ ከጠንቋይ እሸቴ ጀምሮ እስከ ሰው ጅቦቹ አለቃ፣ እስከ መጨረሻዋ፣ እንዲሁም ኢሉምናቲ ቢሮቹ ሰዎች ሙሉ ደውለው በርከት ያሉ ዛቻዎችን፣ ማስፈራሪያዎችን ሲያደርጉ ያንን ተናንቀን እውነታን ለማውጣት ስንጥር ነበር የምታስታውሱት እና እነዚህ ጉዳዮች ተጠራቅመው በሰውኛ ሊፈትኑ የሚችሉ አይነት መከራዎችን እንዲደርሱብን አድርገው የመጥፋታችንም ትልቁ ምክንያት እሱ ነው የሆነው እና ለጊዜውም ደግሞ የማንገልጻቸው ሌሎችም ደግሞ ውስጣዊ ችግሮችም ፈተና ሆነውብን ስንጋፈጣቸው ስናያቸው የነበሩ ናቸው እና እግዚአብሔር ይመስገን ጸበል ቆይታ ካደረግኩ በኋላ እናቴም እንግዲህ ከበድ ያለ ነገር በኔ ምክንያት አስተናግዳ ነበር። እሷን ደግሞ እራሷን ማገገም የምትችልበት ሁኔታ እስኪፈጠር ድረስ የተወሰኑ ጊዜያትን አልፍ ያለው። በዚህ ውስጥ እንግዲህ ሚዲያችን መቀጠል የማይችልበትን አይነት የኢኮኖሚያዊ መንገድ አገጮች ውስጥ ገብቶ ነበር ያገኘ ነው። ያስቀመጥናቸው ነገሮች የቆጠሩ ናቸው። ነገሮች አንዳቸውም ያልኖሩበት ምንሰራባቸው ማቴሪያሎችም እንዳይኖሩ ሆነ የጠፉበት አይነት ሁኔታ ውስጥ ሆነን ነበር። ያን ምክንያትም አድርጌ ነው ድጋፋቸው ያስፈልገናል፣ ሚዲያችንን ለማሳደግ ድጋፋቸው ያስፈልገናል ስንል ጥሪ ስናቀርብ የነበረው። ይህን ጥሪም ተከትሎ ብዙዎች አለን ከጎነ ስትሉኝ ይቻለሁኝ ደስ ብሎኛል። ያ ደግሞ የምትችሉ ወደ ፋይናንሻል ድጋፍ ድረስ ማድረስ ብትችሉት ደግሞ ለእኛ ይበልጥ አጋዥ ነው እና ይሄ ሚዲያ በሁለት እግሩ እንዲቆም ወደ ትናንት ወደ ቀደመው ስራ ወደ ቀደመው አቅሙ መመለስ እንዲችል የእናንተን ድጋፍ የሚጠይቅ ሆኗል። መጀመሪያ አካባቢ ላይ እንደ ልመናም ይሰማኝ ስለነበር የልመና አይነት ነገር መስሎ ይሰማኝም ስለነበር ከአይምሮ ጋር በጣም ተሟግቻለሁ በጣም ምክንያቱም ቃል የገቡ ሰዎች ሲጠፉ ስራ አየሁኝ ምን ነው ባላደረኩት ባልጠየኩት የሚል ነገርን አይምሮዬ ውስጥ መጥቶ ነበር። ነገር ግን አሁን አንዳንድ እህቶች፣ ወንድሞች አውሪታችሁኛል ይህ ድጋፍ ነው መባል የፈቀደ ይደም መደገፍ እንፈልግ ይህንን ፕሮግራም ደግሞ እንዲቀጥል ፍላጎት ያለው ሰው መደገፍ የሚችልበት አማራጭ ስለሆነ እንደ ድጋፍ ነው መታሰብ ያለበት የሚል መሞገሻቸውን አቅርቦ ከኔ ጋር ተከራክረው አሳምነውኝ። እናም ወደ ቤተሰቦች በዚህ አጋጣሚ መደገፍ ይሄንን ሚዲያ በሁለት ግ እንዲቆም ለማድረግ ፈቃዳችሁ ከሆነ በማስቀምጥላችሁ የባንክ አካውንትም ያቅማችሁን በማድረግ የማቴሪያል አቅማችንን ማሳደግ እንድንችል አሁን ቻችን ምንም አይነት በሚባል መልኩ ማቴሪያሎች ስለዚህ፣ በነዚ አይነት መልኩ ራሳችን ማሳደግ የምንችልበት ወደ ቀድሞ እንቅስቃሴያችንን እንደዚሁም ለጨነቃቸው ሰዎች መድረስ የምንችልበትን አገልግሎታችንን እንድትደግፉ እንድትመልሱልን በእግዚአብሔር ስም በዚ አጋጣሚ እጠይቃለሁ። ወደ ቤተሰቦች የቻላችሁትን ያቅማችሁን በመደገፍ አብራችሁን ቆሞ አብራችሁን መሆናችሁንም ደግሞ አሳዩን። እንግዲህ እነዛ ነገሮች ናቸው ዛሬ ላይ በዚህ አይነት ሁኔታ ውስጥ ደግፉ ነው ማለት ደረጃ ላይ እንድንደርስ ያደረጉን፣ እና እግዚአብሔር ይመስገን እንዳልኳችው ዛሬ ጤነኛ ነኝ። ስለዛ እግዚአብሔር ማመስገን አለብን። ጤንነቴንም ሊያሳጡኝ የሚችሉ ነገሮች ነው ስለነበር አልፌ ነበር። ወደ ዋና ወደ ሌላኛው ደግሞ ዋና ጉዳይ ስመጣም የሰው ጅብነቱ ላይዋ ላይ አድሮባት እንግዲህ ብዙ ጥፋቶችን የሰው ልጆች ላይ ትልቅ ጉዳት የሚያደርሱ ጥፋቶችን ትሰራ የነበረችዋ ሴት እኛ ይዛትለን ብለን ስንፈልጋት መንፈስ ቅዱስ ነው እንግዲህ ይዞ ያመጣት የበለቃትም ያሳያትም እና በኋላ ላይ እንግዲህ እሷም ጸበል ላይ ጥሩ ጊዜ ነበራት ከአባቶች ጋር ያም መንፈስም ያሰቃያት የነበረ ላይዋ ላይ ሰፍሮ አገልጋዩ ባህሪያዋ አድርጓት የነበረው መንፈስም ለቋት ሄዷል። እንግዲህ በሚደንቅ ሁኔታ እኔን ልታገኘኝም እንደምትፈልግ አውርታኛለች። እኔም ደግሞ መጀመሪያ ላይ እርግጥ ነው ያስፈራል፣ ፈርቼ ነበር እንዴት አገኛታለሁ የሚል ነገር፣ ምክንያቱም በእኔና በሷ መካከል የነበረው ነገር ታውቃላችሁ እና ልታታለኝም ቢሆንስ የሚል ሰዋዊ ስጋቶች ነበሩብኝ እና ግን የማምናቸው አባቶች ይህንን መመስከር የቻሉልኝ ምስክርነታቸውን የማምኑ መቀበል አባቶች እንግዲህ ያሳለፈችውን ነገር በደንብ አስረድተውኛል። ያንን መነሻ አድርጌ እንግዲህ ልጠይቃት ች ያለሁን አንድን ነገር ደግሞ ቃል ገብታልኛለች በቅርቡ እዚሁ ሚዲያ ላይ እኛ ጋር መታም በዚህ አጋንንቱ ዓለም ውስጥ በነበረችበት ጊዜ ላይ ምን አይነት ነገሮችን እንዳሳለፈች ምን ምን አይነት ነገሮችን ይሰሩ እንደነበረ ያጋንንቱን ዓለም ገላልጣ ሚስጥሩን እንደምታወጣ ለሰዎችም ጥንቃቄ እንዲያደርጉ እንዲያስችላቸው ይሄንን መልእክት እንደምታጋራም ቃል ገብታልኝ ያለች ደስ ብሎኛል። ስለዚህ ስለዚህ በቅርቡ ደግሞ እዚህ መጣ በደንብ እዛ ቤት ውስጥ ስላሳለፈችው ነገሮች የምታወራን ነው የሚሆነው። አያይዛም እነ ዘላለም ዘገየን ሚኪን በአካል ፊትለፊት አግኝታ መናገር የምትፈልገው ነገር እነሱ ጋር ፊት ለፊት መገናኘት፣ ይህንን የምትገናኝበትን እድል ደግሞ እኔ እንዳመቻችላት የጎጆ ቲቡን ሚኪን ዘላለም ዘገየ ዱካሾን ፊትለፊት በእነሱ ጋር መገናኘት ምክንያቱም ከዛ በፊት በነበራት በጅብነቱ ዓለም ላይ እነሱ ታርጌት የነበሩ ሰዎች ስለነበሩ አሁን ነፃ ከወጣሁ በኋላ ለእነሱ የምነግራቸው ነገሮች በአካል ባገኛቸው ላስረዳቸው የምፈልጋቸው ነገሮች አሉ። ያንን የምትችል ከሆነ አመቻችል እንግዲህ ለሱም የምችለውን ሁሉ እንደማደርግላት ቃል ገብቼላታለሁኝ። እንግዲህ ጠፍቼም የነበረው አጠቃላይ የነበረው ሁኔታ ይህን ይመስል ነበር። እግዚአብሔር ፈቅዶና ብንኖር ደግሞ በቅርቡ ራሳችንን አድሰን ራሳችንን አስተካክለን የምንመጣን እንደ ተስፋ አደርጋለው። እንዳልኳችሁ ደግሞ በምትችሉት በአቅማችሁ ልክ ይህንን ሚዲያ ደግፉ። ስለ አብሮነታችሁ እጅጋድጋ መሰግናለው። በተለያየ መልኩ ደግሞ እስካሁን ሐሳባችሁን አስተያየታችሁን ስሰጡኝ የነበራችሁ እህት ወንድሞቼ እጅጋድጌ የማመሰግናው ስማችሁንም ስላላስፈቀድኩኝ ነው እንጂ በብዙ መልኩ ከጎኔ የቆማችሁ እህት ወንድሞች ያላችሁ እና እናንተንም ስማችሁን ልጥቀስ አልጥቀስ የሚለውን ነገር ከእናንተ ፍቃድ ስላላገኘው ላወራ አልፈለኩም እንጂ አላችሁ። እናንተንም የእውነት እጅግ አድርጌ ነው የማመሰግነው። በድጋሚ ስለነበረን የእውነት ያነት ቆይታ እጅግ አድርጌ አመሰግ ስለነበረን አመሰግናለሁኝ። እንግዲህ ቤተሰቦች ሌላ ጊዜ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ቻው፣ ቆዩ።